ትምህርት ቤት ህይወቱ ምን ይመስል? የተማርኩት ህንድ ብሔራዊ ትምህርት ቤት ቼ ዲዩ ስላልተሳካ ከአሜሪካ ወደ ኢትዮጵያ ተመልሰ፣ ጀስት የኢትዮጵያን ባህላዊ ሙዚቃ አርገው ከሰሜን እስከ ደቡብ ቀስ ብለው ማኒቶባ፣ ሳስካቹዋን፣ አልበርታ እና ብሪቲሽ ኮሎምቢያ አራት ግዛት ይዛል ማለት ነው። ከኢትዮጵያ ማስተርስ ባለኝ አምላኬን አመስገኝ። ወደ ስራ ምንም በሚመለከት እና ደስ በሚል ሁኔታ አንድ አገኘሁን የኢትዮጵያ ፊልም በዚህ ከፊልም ጋር ያለ አታችመንት በጣም የተጣበቀ ነው። የኢትዮጵያ አሁን ዋነኛ ፕሮጀክት አድርጌ ያስኩት የ16 ሚሜ ፊልም መሰብሰብ ነው። ምን አነሳሳ ዋነኛው አጋጣሚ ከ600 በላይ ፊልሞችን ለማግኘት ያበቃኝ በእንግሊዝኛ እና በፈረንሳይኛ ጠበብት ነ የስራ ቦታዎችን ሳይ ከሚፈልጓቸው ኳሊፊኬሽን መስፈርቶች አንዱ ሁለት ቋንቋ የመናገሩ ጥቅም አለው። ወላጆቻችን እንኳን ቢሰሙ በምታውቁው የአገር ቋንቋ መናገሩ ግን በሚገርም ሁኔታ ፈረንሳይኛቸው ሳይጠቅሙ አመታት የሄዱበት ሁሉ አጋጣሚ